እንግዲህ ሀገር ከቤተሰብ ጀምራል። ቤተሰብ ደግሞ ከልጆች አስተዳደግ ይጀምራል። ይህ የሀገር መሰረት የሆነውን የልጆች አስተዳደግ ከባህል ከእምነት፣ እንዲሁም ከታሪክ አንጻር ሰፋ ባለመልኩ እንቃኛለን። አብሮነታቸው አይለያል። አሁን ያለው ዘረኝነት፣ የተመሰረተው ዘረኝነት ለእኔና ለአንተ ልጆች አይጠቅምም። ዘረኝነት የሚጠቅመው ለፖለቲከኞቹ፣ ዘረኝነትን ለሚፈልጉት፣ ዘረኝነትን ለሚሹት ለነሱ ይጠቅማል። ለምን? እኛን እርስ በርስ ለማባላት ወይም እኛን እርስ በርስ በማናከስ እነሱ ረጅም እድሜ እንቆያለን ብለው ስለሚያስቡ ነው። የስልጣን ዘመናቸውን ለማራዘም ከሕዝብ የሚመጣባቸውን ጥያቄ መመለስ ስለማይችሉ እርስ በርስ ያባሉታል። ሕዝቡ እርስ በርስ ሲባላ እነሱ ቀናቸውን ይቆጥራሉ፣ እድሜ ይጨምራሉ የስልጣን ዘመናቸው ምክንያቱም እንደምናየው ይህን ያህል ዓመት ገዛው ለማለት ነው እንጂ ዞር ብሎ ለትውልድ ለማሰብ አድል። አንዳንዶች ብሔርተኝነት የተፈጠረ ሳይሆን ምንጊዜም በተፈጥሮ ያለ ነው ይላሉ። ስለሆነም ብሔርተኝነት በሁለት ይከፈላል። የመጀመሪያው አይነት ብሔርተኝነት ዜጋዊ ብሔርተኝነት ይላል። አሁን እኛ ያለንበት ብሔርተኝነት ብሔረ ሰባዊ የሚባለው ብሔርተኝነት ላይ ለማን እንደሚጠቅምም ያስቀምጣል። ለእኛ ለማህበረሰቡ ሳይሆን አሁንም ለማን የሚጠቅመው ለፖለቲከኞቻችን ለፖለቲካ ፍጆታ ይጠቀሙበታል። አንዱን ከአንዱ ለማጋጨት፣ አንዱን ለማፈናቀል፣ የአንዱን ቤት አፍርሶ ለመ አንዱን እንዲገነባበት ለነሱ ይጠቅማል። እስካሁን የምናያቸው ጥናቶች የሚያሳዩት ብሔርተኝነትም ሆነ ዘረኝነት ለማህበረሰቡ አይደለም የሚጠቅመው። ማህበረሰቡ ተዋናይ ብቻ ነው፣ አይጠቅም። ብሔርተኝነት በአሁኑ ዘመን እጅግ ከፍተኛ ኃይልና ፋይዳ ያለው የፖለቲካ ርዕዮት ነው። ለአንተ አይጠቅም፣ ምንም አይጠቅመንም። ለኛ ሰዎች ብሔር ብለው ከፋፍለው ለሰጡን ጎሳ ወይንም ብሔር ብለው ላስቀመጡት አካል የምንጋደለው የምንሯሯጠው ያን ለማጥፋት ምንሯሯጠው ይጠቅመናል ብለን ነው። ግን ለኛ አይጠቅመንም። የሚጠቅመው ብሄርተኝነትን በሉ ዘረኝነት የሚጠቅመው ለፖለቲከኞቹ ብቻ። ታዲያ ለምንድን ነው አንተ ልጅህን ዘረኛ አድርገህ የምታሳድገው? የማይጠቅም እንደሆነ እያወቅን። ስለዚህ ፖለቲካ በባህሪው ውሸትን እውነት አድርጎ ማሳመን ማለት ነው። ይሄ ብሔር ያጠፋል ብሎ ሲነግር እኮ ውሸቱ ነው። ለአንተ የነገረውን ቃል ለዛኛውን ብሔር ከራሱ ሰው ይመለምልና ይሄ ብሔር ሊያጠፋ ነው ይነግራል። እሱም ሳያጠፋኝ ላጥፋው ሲል አንተም ሳያጠፋኝ ላጥፋው ስትል፣ ሁለታችሁ ትጠፋፋላችሁ። እናንተ እንድትጠፋፉ ያደረጉ ሰዎች ግን ቁጭ ብለው እናንተ መቃብር ላይ ውስኪ ይጠጣሉ። ለምን ያንን ትፈቅዳላችሁ? እንደ ክርስትና ሃይማኖት አስተምሮ ስንመለከት እኮ ክርስቶስ ወደዚች ዓለም በእናታችን በቅድስተ ቅዱሳን በንጽህ የተነጻዋን በቅድስት ድንግል ማርያም አማካኝነት ሲመጣ ዓለምን ሊያድን አማራን ጠቅሞ ኦሮሞን ሊጎዳ ሳይሆን ኦሮሞን ጠቅሞ አማራን ሊጎዳ ሳይሆን ዓለምን ኢትዮጵያ ብቻ እንኳን አይደለም ለዓለምን የመጣው ስለዚህ አንተ ገንዘብነትህ ለፖለቲከኛው ሳይሆን ዓለምን ሊያድን ለመጣው ጌታ ነው ለእሱ ነው ንብረትነትህ እሱ ብቻ ነው ሊያዘብ የሚችለው ነገ ጠዋት ከቤት እንዳትወጣ ከፈለገ ሽባ አድርጎ ሊያስቀምጥ ይችላል። ያን ጊዜ ያ ፖለቲከኛ መጥቶ አንተ ሊፈታ አይችልም። ምክንያቱም አንተ አደለህም የዛ ፖለቲከኛና የራስህ እንኳን አደለህም። የራስህ እንኳን ብትሆን ያን የታሰርክበትን ፈተ ጠዋት ወጥተህ ትሄዳለህ። ጌታ አትሂድ ብሎ እንኳን ቢያስር ግን ስልጣን የለህም። እኔ በእኔ ላይ እንኳን ስልጣን የለኝም ማለት አይደለም ሰዎችን ልገደል። እያንዳንዷ የምታስለቅሳት እናት እያንዳንዷ በአንተ ምክንያት እምባዋን እያፈሰሰቻለች እናት ጠባቂ አላት፣ ባለቤት አላት፣ የእርሱ ንብረት ነች። ስለዚህ ነገ ጠዋት ትጠይቃለህ። እስቲ አልተመቸኝም ብለህ ግራ እጅህን ወደ ቀኝ አዙር፣ ቀኝን ደግሞ ወደ ግራ ውሰድ፣ አትችልም። ለምን? ያንተ ንብረት ስላልሆነ ንብረትህ ስላልሆነ ማስረዘምም ማሳጠርም አትችልም። በተፈቀደልህ ብቻ ነው የምትኖረው። እሱ እንድትኖር በፈቀደልህ ብቻ እንጂ አንተ እንደፈለክ ማስረዘም እንደፈለክ እንደምታፈናቅለው ዜጋ እንደምታፈናቅለው ድሃ፣ እንደምትገለው ድሃ ይህንችን እዚህ ላይ ማድረግ አትችልም። ስልጣኑ የለህም አደለም። ያቺ እንድሃ ማስለቀስና ይህንች እዚህ ማድረግ አትችልም። አልተመቸኝም ቀኙ እስኪ ግራ ላድርገው፣ ግራውን ቀኝን አድርገው ማለት በማትችልም በት ሁኔታ እንኳን ሆነ፣ ፈጣሪን እንረሳለን። ያን ያደረገው ፈጣሪ የሚሆን እንረሳለን። እዛ ነው አሁን መሬት መንቀጥቀጡ ድርቁ፣ የተለያዩ ነገሮች እኛ ላይ በሽታው የሚፈራረቁት ከኛ ኃጢአት የተነሳ ነው። እንዲያውም በኃጢአታችን ልክ እኮ አልተከፈለንም። ልጆቻችንን ስናሳድግ ለእኛ እንዲታዘዙ እንጂ ለፖለቲከኞቹ እንዲታዘዙ አድርገን ማሳደግ የለብን ሁሌ እለዋለሁ እኔ የየትኛው ፖለቲከኛ ልጅ ነው እኛ ስንወረውር አብሮ የሚወረውረው? አይወረውርም፣ የለም። የእሱ ልጅ የእሱ ልጅ ውጪ ነው፣ ከኢትዮጵያ ውጪ ሰላም ወዳለበት። አንተ እዚህ ታፈርሳለህ፣ እዚህ ትገላለህ፣ እዛ ታቃጥላለህ፣ እዛ ጋር ደግሞ ትዘርፋለህ። ይህ ሁሉ ሲከናወን ጎሽ ጎሽ ጎሽ ሲልህ የነበረ ፖለቲከኛ እሱም የለም፣ ዘር ማንዘሩም የለም እዛ ውስጥ እንደ ወጣህ ብትቀር በዛው፣ እሱ ጉዳዩ አይደለም። ምላስ አለው። ነገ ጠዋት በምላሱ ሌላ ሰው ደግሞ ይጠራል። ስለዚህ ለምን አንነቃም? እንደ ተማረ ሰው ማሰብ እንዴት ያቅተናል? እንደ ሰለጠነ ሰው ማሰብ እንዴት ያቅተናል? ሰለጠንን እያልን አይደል? ሰልጥነናል እያልን ከሆነ ለምን ፖለቲከኞቻችን ይበሉናል? ውሃ ብቻ ነው ባገኘበት የሚፈሰው። አንተ ውሃ አይደለህም? የሰው ልጅ ከእንሰሳ የሚሻለው በማሰቡ ነው ይባላል። አደለ እውነት እኛ አሁን ያለንበት፣ በአሁኑ ጊዜ ያለንበት ከእንሰሳ አንሰናል ወይስ በልጠናል? እኔም ብትጠይቀኝ የምመልስልህ እኛ አሁን ያለን ከእንሰሳ በታች ነው። ምክንያቱም አንድ በሬ ቀጥታ ወደ ገደል ብትነዳው የሄድ ሄድና ገደሉ ጋር ሲደርስ ወደ አንተ ነው የሚመጣው። አይኑን ጨፍኖ ይመጣባል፣ ገፍትሮ ይሄዳል። ለምን ገደል አልገባም አይኔ እያየ ገደል አልገባም። ታዲያ ማሰብ አይደለም እ ማወቅ እኮ ነው፣ ማወቅ ነው እኮ። ለምን አይኑ እያየ ገደል ይገባል? አይኔ የተፈጠረው እንዲያይ አይደለ? አየህ ተመለሰ። አንተ ግን እንደሱ እያደረግህ አንተ ዛሬም ዘረኝነት ላይ ተጥዳል፣ ዛሬም ብሔርተኝነት ላይ ተጥዳል። ታዲያ ይህ ከእንስሳ መብለጥ ነው ማለት ነው። በጣም ብዙዎቻችን የምንሞኝባቸው ነገሮች አሁን እንግዲህ መጪው ምርጫ አለ የፊታችን አላቅም ከዚህ ቀደም እንዳልኩት የምለው አሁንም አንድ ነገር ነው፣ ስንት ሰው እንደሚያልቅ አላቅም። ምርጫው ገና ከትንሽ ወራት በኋላ ቅስቀሳ ወይም የሆነ ነገር ምናምን ጫጫታ ይነሳና ያ ፖለቲከኛ ተብዬ ይውል ቤቱ የሞቀ ቤቱ ቁጭ ይልና የሌለው አባል ተያዘብኝ፣ አባሌ ተያዘብኝ፣ ምርጫ ቅስቀሳ ማድረግ አልቻልኩም፣ ህብረተሰቡ ጋር ልቀላቀል አልቻልኩም፣ በህይወት የሌሉ ሰዎችን ስም ሰብስበው ምርጫ ቦርድ ሄደው መዝግቡልን ለሚሉ ፖለቲከኞች እንዴት ህይወትን ታሳልፋለን? ይኸው አላያችሁ ሊ ባለፈው እርግጠኛ የሆነ አምጡ ሲባሉ እንዴት ይሆኑት ኬት ያምጡ ቁጥር ብቻ ነው ጽፎ ያስገቡ ፊርማ ሲባል ኬት ይምጣ ማስመሰሉ እንኳን ከበዳቸው አስመስሎ መፈረሙ። ያልተያዘበት አባል ተያዘብኝ፣ በዛ ጋር ሲያልፍ የኔ አባል የሆነ ተያዘ ስለዚህ ህዝቦይ ወጥ ተጋደልልኝ ይላል። ያኔ አንተ እንዴት የኛ ወገን የኛ አባል እንዴት ይያዛል? ወጥ እያስገደለክ ያለው እኮ ነገ ጠዋት እገዛዋለሁ የሚለው ህዝብ ነው። በመረጥ አስተዳድረዋለሁ የሚለውን ህዝብ ነው እዛ ጋር የሚያጋድለው። አይ ምን ያህል ግዴለሽ እንደሆነ አሁን ይሄ ግዴለሽ አስተዳደግን ያደገው ሲያድግ ለማንም ምንም አይሰጠው፣ ደንታ የለውም፣ ለሰው አይራራም? ብዙ ጊዜ ምን እላለሁ እኔ ፖለቲከኛ እና ሰይጣን አንድ ናቸው። ሰላም አይወዱም። ሰላም ያለበት ቦታ አታገኛቸውም፣ ይጨምቃቸዋል። መግደል፣ መዝረፍ፣ ማፍረስ፣ ማቃጠል፣ መናድ ያለበት ቦታ ነው የምታገኛቸው። እንግዲህ ሰይጣን ሰላም ያለበት ቦታ አታገኙትም። እልልታን አይወድም አለ ሰይጣን። ሰይጣን ለቅሶን ነው የሚወደው። ፖለቲከኛም እንደዚያው ነው። ሰላምን አይወድም። ሳቅህን አይፈልገው። ለቅሶህን ነው የሚፈልገው። አላቅም የሚያገኘውን ጥቅም እሱ ነው የሚያውቀው። ካንተ እምባ ምን አይነት ርካታ እንደሚያገኝ ለምን፣ የሰይጣንን ስራ የሚያቀው ሰይጣን ብቻ ስለሆነ ስራቸውን የሚያቀው ሰይጣን ብቻ ነው፣ ደስታቸውን የሚያቀው ሁልጊዜ ትርምስ፣ ሁልጊዜ ለቅሶ። የሰሩም አይመስላቸው ይመስላል። እና ለምንድን ነው ከሰይጣን ጎን የምትሰለፈው? ከፈጣሪ ጎን አትሰለፍም? ምክንያቱም የፈጣሪ ስራ ነው፣ የእጅ ስራ ነው እናት አባት አይደለም የሰሩ ፈጣሪ ነው። ፈጣሪ አንተን ሲሰራ አንተ መልሰህ ፈጣሪ የሰራቸውም ሰዎች ታፈርሳለህ።